እኔ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ከፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አእምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዲ ላይክ ማሰብ ጀመርኮ። እኔ ግራ ገብቶ ነበረ። ሰላም ጤና ስጥልኝ ውድ የሀገሬ ልጆች ይህ አጅብ ነው። ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይ እና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ላይ ምርመራ ጀምሬያለሁ ሲል የኢትዮጵያ ፌዴራል ፖሊስ አስታወቀ። የኢትዮጵያ ፌዴራል ፖሊስ ጂ ፓወር ቲክቶክ ክሬቲድ አዋርድ በሰተኛ ዝግጅት ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው በቁጥጥር ሥር አውሎ ምርመራ ማጣራት መጀመሩን አስታውቋል። ሰሞኑን በተካሄደው ዝግጅት ላይ ከኢትዮጵያ ሕዝብ ባህልና መልካም ስነምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይ እና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፋና ፕሮግራሙን ያቀነባበሩ ተጠርጣሪዎች ወንጀላዊት ገብረ እንድሪያስ በሬ፣ በርከት ጸጋይ ጅፋር፣ መቅድም ደረጀ፣ መንግስቱ ግሩም፣ ገዛህኝ ቀጭኔና ና ዮሐንስ መኮንን ሐማርየም የተባሉ ግለሰቦችን በቁጥጥር ስር ያዋላቸው መሆኑን ገልጿል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመርነውን ምርመራ አጠናክረን እንቀጥላለን ከብሏል። አሁንም ቢሆን ይህ ጉዳይ በማኅበራዊ ሚዲያው ዘንድ አጨቃጫቂ ሆኖ የቀጠለ ሲሆን አንዳንዶቹ ከተጠርጣሪዎቹ መሃል መካተት ያልነበረባቸው ተጽዕኖ ፈጣሪዎች ነበሩ ሲሉ ይሞግታሉ። የሆነ ሆኖ ቲክቶከሮች እና የሶሻል ሚዲያ ተጽዕኖ ፈጣሪዎች በፌዴራል ፖሊስ መያዝ መጀመሩ ግን የሚዲያ ሰዎች በሶሻል ሚዲያ ለሚለቁት ነገር እንዲጠነቀቁ ከማድረግ አልፎ ተከትሎ የሚመጣ ችግርም ካለ ኃላፊነቱን እንዲወስድ የሚያደርግ መሆኑ መልካም ነው። የፌዴራል ፖሊስ ከዚህ ባለፈ በተለያዩ የቀጥታ ስርጭቶች ላይ የሚከናወኑ ከባህልም ከህሊናም ያፈነገጡ ድርጊቶች እና ንግግሮችም ላይ ጥብቅ ቁጥጥር ቢያደር የማኅበራዊ ሚዲያውን ሰላም ማድረግ ይችላል የሚለይ የብዙሃኑ እምነት ነው። ሰላም ቲክቶክ፣ እንዴት ናችሁ? የ2025 የቲክቶክ አዋርድ አለባበሴ በጣም ብሶ አነጋግሮ ነበር። ጥርት ያለ ነገር መናገር እፈልጋለሁ በዚህ አጋጣሚ። ወደ ሌላ ነገር ተወስዷል። ሶኒን የምታውቁኝ ሰዎች ዳንሰኛ ነኝ። ከ11 ዓመት ጀምሮ ዳንሰኛ ነበርኩ። ማይክል ጃክሰንን እያየሁ ነው ያደግኩት። እነ ክሪስ ብራውን፣ ብዙ ዳንሰኞችን እያየሁ ነው ያደግኩት ከሁለት ዓመት በፊት ቲክቶክ ላይ ፒን አረገዋለሁ። አሁን የፕሮፋይል ስገቡ ቀጥታ የመጀመሪያ ቪዲዮ ፒን አረግላችኋለሁ። የማይክል ጃክሰንን ልብስ ፖስት አድርጌ ነበረ። በቃ ከዚህ በኋላ ለራሴ አዋርድ ስቀር እንደ ማይክል ጃክሰን ነው መልበስ መፈለገ የሚል ነበረ። እንደሱ ነበር ለመልበስ ሀሳቤ። ግን ሁ ያሰብኩትና ሰው የተቀበለው በጣም ግራ ተጋብቷል። ፖስት ካደረኩ በኋላ ልክ ኮመንት ሳይ ነው በቃ አእምሮ ወደ ሌላ ነገር ሄደው እንደዚህም ነገር አለ። እንዲ ላይክ ማሰብ ጀመርኩ እኔ ግራ ገብቶ የነበረ እስቲ ምናምን። ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁ፣ ቦርሳ ሀሳብ አልነበረም ከዘራ ነበር ያሰብነው ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው። አክ ትንሽ ብልጭልጭ እያለ ነበር። ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄድ ሳስበ ሁሉም ነገር ትንሽ እንትን ይከብዳል ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው። ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለሽባግ ይባላል ወንዶች የሚያደርጉ ቦርሳ ነው። ግን እስማም አለ እዚ ሀገር አይደረግም ለአዋርድም ማድረግ አልነበረብኝም። ተቀብያለሁ። ግን ያው ከዘራ ባገኝ ደግሞ ሞር የበለጠ ብታዩት ደስ ይለኝ ነበር። በፋሽን መንገድ ብቻ ነው ያሰብኩት። ያው ከዛ በተረፈ ደግሞ ግብረሰዶም ላላችሁ ሰዎች መቶ ፐርሰንት እቃወማለሁ።